የፍቅር ግንኙነቶች እንዲሁም ውይይቶች አስቸጋሪ ሊሆኑ ይችላሉ፣ ነገር ግን የህይወታችን ጠቃሚ መንገዶች ናቸው። የሁሉም ሰው ግንኙነቶች የየራሱ የሆነ ህይወት ተሞክሮ ያለው ስለሆነ የእኛን ከሌሎች ጋር በማወዳደር ለመገምገም ወይም ለማወዳደር መሞከር የለብንም። የፍቅር ግንኙነቶች የሰመሩ እንዲሆኑ ጥረት፣ መተማመን፣ እንዲሁም የሚያጋጥሙ ጥሩና መጥፎ ሁኔታዎችን ለመቀበል ዝግጁ መሆን ያስፈልጋል። በዛሬው ቪዲዮ አምስት የፍቅር ግንኙነት የሚያጠነክሩ ልማዶችን የምና ይሆናል። አብራችሁን ቆዩ። አንደኛ፣ በፍቅር ግንኙነት ውስጥ ራሳችን መርሳት የለብንም። ሁሌም ማስታወስ ያለብን ለራሳችን ነገሮችን ሁሌም ራሳችን እንዳለን ነው። ስለዚህ እኛነታችን በፈጠሩን የፍቅር ግንኙነት ውስጥ እንዲጠፋ መፍቀድ የለብንም። በእርግጥ ቅድሚያ ለሚሰጠው ቅድሚያ መስጠት ያስፈልጋል። ነገር ግን ሁሌም አብረን የሚቆየው ከራሳችን ጋር የምናደርገው ጊዜ እንዲሁም ግንኙነት ነው። በአብዛኛው ግንኙነት ውስጥ እንዶች አብዛኛው ጊዜያቸውን አብረው ሊያሳልፉ ይችላሉ። በዚህም ምክንያት አንዳንዶቹ በዚህ ግንኙነት ላይ ብቻ ጥገኛ ሊሆኑ ይችላሉ። ነገር ግን ሁለቱም እርስ በእርስ የየራሳቸው ጊዜ እንዲኖራቸው ደግሞ መፍቀድ ይኖርባቸዋል። ይህም ለሌሎች ፍላጎቶቻቸው እንዲሁም ከሌሎች ጋር ለሚኖራቸው ህይወት ጊዜ እንዲኖራቸው ይረዳል። ይህም ከዚህ ግንኙነት ውጪ ምን እንደሚመስሉ ራሳቸውን እንዲገመግሙ እድል ይሰጣል። ስለዚህ በፍቅር ግንኙነት ለአጋራችን የምንሰጠው ጊዜ ባላንስ በሆነ መንገድ ሊሆን ይገባል። ሁለተኛ ድክመታችንን ለመግለጽ አለመፍራት። በብዙ ግንኙነቶች ውስጥ የተለያዩ ከባድ የሀሳብ ልውውቶች ሊኖሩ ይችላሉ። ለምሳሌ ስለ ገንዘብ፣ ልጆች፣ ስለ ወደፊት ህይወታቸው፣ ስራ እንዲሁም የመሳሰሉት። ስለዚህ ሁለቱም በሚነሱት ሀሳቦች ዙሪያ ለመነጋገር ፈቃደኛ መሆን እንዲሁም አንዱ የአንዱን ፍላጎት ለማክበር መወሰንና ለወደፊት ለሚኖራቸው ጤናማ የፍቅር ግንኙነት መሰረት ነው። ሶስተኛ፣ የሚፈጠሩ ክርክር ወይም ጭቅጭቦችን አለመሸሽ። በፍቅር ግንኙነት ውስጥ እስካለን ድረስ ሁሌም የተለያዩ ክርክሮች ሊነሱ ይችላሉ። ሁሉም የተለያየ አመለካከት እንዳለው ሁሉ በፍቅር ግንኙነትም እነዚህ ሀሳብ አለመግባባቶች ሊፈጠሩ ይችላሉ። ስለዚህ እነዚህን ሀሳቦች ተቀምጦ ለማነጋገር እንዲሁም መፍታት ግንኙነቱን ጤናማ እንዲሁም አንዱ የአንዱን የበለጠ እንዲረዳው የሚያስችልና እንደ አንድ ሆነው እንዲያስቡ የሚያደርግ ነው። ሳይኮሎጂስት ዶክተር ሳራ ሄዴልማ እንዳለችው በሁለቱም ለሚነሱ ሀሳቦች መደማመጥ እንዲሁም እውቅና መሰጣጠት እንዲሁም መፍታት መቻል የበለጠ ግንኙነታቸው እንዲያጠነክርና እንዲከባበሩ ያስችላል። አራተኛ አጋራችን በፈለጉት መንገድ መንከባከብ። ሁሉም እንደየራሱ ፍላጎት እንዲወደድ እንዲሁም እንዲከበር ምርጫ አለው። የትዳር አማካሪ ሆነው ጌሪ ቻክማን እንዳለው ሁሉም ሰው የአጋሩን የፍቅር ቋንቋ በመረዳት እነሱ በፈለጉት መንገድ ሊያዙ ይገባል ይለናል። በዚህም መሰረት የፍቅር ቋንቋዎችን በአምስት ከፍሎ ያሳየናል። እነዚህም እንደምንወዳቸው ሁሌም ማረጋገጥ ወይም መናገር እነሱን መንከባከብ ወይም መርዳት፣ ስጦታ መስጠት፣ ጊዜያችንን መስጠት እንዲሁም የአካል በአካል ግንኙነቶች ናቸው። ስለዚህ ሁሉም ሰው እንደተወደደ ወይም ቦታ እንደተሰጠው ለማረጋገጥ የተለያየ የፍቅር ቋንቋ አለው። እናም በዚህ መሰረት የአጋራችን የፍቅር ቋንቋ ለመረዳት በየቀኑ በሚገባቸው የፍቅር ቋንቋ ፍቅራችንን ልንገልጽላቸውና ልንንከባከባቸው ይገባል። አምስተኛ፣ በሚገባ አጋራችንን ማወቅ በፍቅር ግንኙነት የአጋራችን ሐሳብ፣ ትውስታዎች፣ እንዲሁም ታሪኮች ሰልቺ ባልሆነ መንገድ በመጠየቅ ለማወቅ መሞከር ይኖርብናል። ይህም ስለ እነሱ ጸባይ የበለጠ እንድናውቅ ይረዳናል። ምንም ያክል የፍቅር ግንኙነቶች ከባድ ቢሆኑም የበለጠ ጠንካራና አጓጉ ለማድረግ ግን የማይቻል አይደለም። እናም በህይወታችን ሁሌም ማወቅ ያለብን ነገር ፍጹም በሚባል ግንኙነት እንደሌለ ነው። የዛሬው ቪዲዮ ይህንን ይመስላል። ስለተከታተላችሁ እናመሰግናለን።